የሚያምርም አራት አርብ ነው። ግን አርቡ ሰፊ ነው። ይሄ ነገሩ የተሸመነ ነው። ቀለም የሚለቅ ምናምን አይደለም። ምንም ነገር አይሆንም። እንዲሁ እንዳማረበት እየተኮሳችሁ መልበስ ብቻ ነው። በጣም ነው የሚያምረው። መዘነጥ ለስትፈልጉ ብቻ የምታደርጓቸው አይነት ልብሶች ናቸው። እኔ ቀይ ስለሆንኩ ጥቁር ነገር እወዳለሁ። እንዲሁም በተለያየ ከለር አለ በእርግጥ በጣም ነው የሚያምረው። እንዴት ቆንጆ እንደሆነ እዩት። ጥቁር ነገር ብሱ አይወድም እንግዲህ ግን ይወዳ ነው የሚወድም ሊኖር ይችላል። እንዴት እንደሚያምር እዩት። እጅግ በጣም ዘናጭ ነው። ጥቁር በቀይ ስለሆነ ጥቁር በቀይ ስለሆነ ቀይ ነገሩ ጥቁሩን አጥፍቶታል። ስለዚህ ምንም ውበት ነው ያለው። በጣም ነው የሚያምረው። እንደዚህ ይዘነጥበታል ካለ ደግሞ ከታች ከታች ደግሞ መስቀል መስቀልም ልንጨምርላችሁ እንችላለን። በጣም ነው የሚያማምሩት። ዋጋው አልቆለት አስራ አራት ሺ ብር ነው። ቀለሙ አይለቅም፣ አይነጫጭም፣ ምንም አይሆንም። የተሸመነ ልብስ ስለሆነ በጣም ነው የሚያምረው። ዋጋው አልቆለት ስራች። ወደ ቀጣይ ስንሄድ እንደዚህ የሚያምር የሙሽራ ቤተሰቦች ልብስ ነው ነው። ከውጭ ነው የመጡት። እዚህ አዲስ አበባ ሰርግ ስላላቸው በቀደም ሁለት ሰራውላቸው ይዘው ወጡ። ከዛ ሰርግ ያዩ ደግሞ ሌላ እዘዙኝ ማለት ነው ወደውት እና በጣም ያምራል። እንደምታዩት ቀይ ነው፣ ወራጅ ነው። ከፊት ለፊት ተቀናሹ ነው፣ ወራጅ ነው። ከኋላ ሰፊ ነው። ጥለቱ ከኋላ እንደዚህ ነው፣ ሰፊ ነው። እንደዚህ አምሮ ተሰርቶላችኋል። እጆ ሙሉ ነው። እጀ ጉርድ ማድረግ ትችላላችሁ። ይሄ ልብስ በዙሪያ ማለው እንደዚህ፣ ኦኬ፣ በዙሪያ መሆን ይችላል። እንደፈለጋችሁ ተሰርቶ 20 ሺህ ብር ነው። እንደዚህ ወራጅ ተሰርቶ 20 ሺህ ብር ነው። 20 ሺህ ብር ነው። ከስር መነን ይደረባል። እዚህ ጋር ሁለት አይን መነን ነው። አጨራረሱ ምንም ችግር የለብንም። በጣም አሳምረን ነው እንሰራው። እንዲህ መነን ደርበን ነው እንሰራው። እዚህ ጋር መነን ይደረባል። ከዚህ ጋር ይለብሳል። ወገቡ ፍሪ ሳይዝ ነው፣ እንደፈለጋችሁ ይለጠጣል። እንደዚህ አምሮበት 20 ሺህ ብር ነው። እጅግ በጣም የሚያምር ልብስ ነው። እንደዚህ መስቀል ለማትፈልጉ፣ መውረድ ለማትፈልጉ ዙሪያ ሆኖ መሰራት ይችላል። ይሄ ከፊት ለፊት ያለው ይሄ ዙሪያ ሆኖ አንገቱ ብቻ ተጠልፎ እንደዚህ መለበስም ይችላል። ልብሱ ግን ሰርግ ላላችሁ፣ ግራጅሽ ላላችሁ ደመቅ ያደርጋችኋል። ወደ ቀጣይ ስንድ ይሄ የከስተምር ልብስ ነው። እንዴት እንደሚያምር እዩት። በጣም የሚያምር ቀይ ልብስ ነው። አንገቷ አጨራረሱ ያምራል። ከፊት ቪ ከኋላ ቪ በአራቱ ማዕዘን ቪ ነው፣ ወደዚህም ቪ ነው ተቋረጠ ወደ ትከሻውም እንዳይንቀድ ቪ ነው። ወደፊትም ቪ ነው ወደኋላም ቪ ነው። ወደኋላም እንደዚ ክፍት ነው። በጣም ነው የሚያምረው። እጁ አጓጉል ነው እንደምታዩት። እጁ እንደዚህ ንቅ ማለት ይችላል። ከፈለጋችሁ እንደዚህ መያዝ ይችላል። ከፈለጋችሁ እንደዚህ ፍሪ ሳይዝ መሆን ይችላል። እንደፈለጋችሁ መሰራት ይችላል። ጥለቱ እንዴት እንደሚያምር ዩት። ስፋቱ ጥለቱ በጣም ነው የሚያምረው። ልብስ እንደዚህ ይሸፈናል። ጥለቱ እንዳይነጫጭ ከስር ተደራቢ መነን አለው። ሁሉም ልብስ እንደዚህ ነው ፊኒሽንግ የምንሰራው። እንደዚህ ዝንጥ ያለ ልብስ በሀያ ሺህ ብር። ይሄም ሀያ ሺህ ብር ነው ተመሳሳይ ነው ዋጋቸው። ነገራችን ላይ በሚያምር አጨራረፍ ዝንጥ ማለት ይቻላል ማለት ነው። ይሄኛው ልብስ በድጋሚ እያሳየዋችሁ ነው። አሁን መጀመሪያ ያየ ነው ነው እንዴት እንደሚያምር እዩት። ከኋላ እንዳልኳችሁ እንደዚህ ነው ሰፊ ነው ከኋላ። ልብሱ ከኋላ ሰፊ ነው። ከፊት ለፊት እንደዚህ ነው። ከፈለጋችሁ ዙሪያ መሆን ይችላል እንዳልኳችሁ እጅየውን ጉርድ ማድረግ ትችላላችሁ። እንዲህ እንደወረደም እጅየ ጉርድ መሆን ይችላል። በሰውነት ቅርጽ ልክ ማሰራት ትችላላችሁ። ማንኛውም ልብስ በሰውነት ቅርጽ ልክ መሰራት ይችላል። እኔ ካሁን ከሆነ ደግሞ ንሱ ይሱን እየወደድኩት ነው። በደንብ የሚለካችሁ ካገኛችሁ ሸፒ ልብስ በጣም ያሳምራል። እንደዚህ አልቆለቴም ሀያ ሺ ብር ነው። ከፈለጋችሁ ፈርጥ እንተክልላችኋለን እንዲደምቅ። ከፈለጋችሁ ትንሽ ቻወጭ ታስወጣለች እንጂ ያደምቃል። ተጨማሪ ነገር ነው። አሁንም የሚያማምሩ የተሰሩ ፊኒሽጋቸው አምሮ የተጨረሱ ልብሶችን እያሳየናችሁ ነው። ይሄ እንደምታዩት እጅግ በጣም የሚያምር ልብስ ነው። ምን እንደሚባለው ይህ ከለር ወይን ጠጅ ወይም ሊላ ከለር የሚባል ነው። እጅግ በጣም ነው የሚያምረው። እንዴት እንደሚያምር እዩት። እጅግ በጣም ቆንጆ ነው። አንገቱ ክብ ነው። እዚጋ እና እዚጋ ጥለቱ በደንብ ቁጭ ብሎ የተጠለፈ ነው። በጣም ነው የሚያምረው። እጁ ራሱ ከፈለጋችሁ እጅጌ ሙሉ ከፈለጋችሁ እጅጌ አጓጓል ከፈለጋችሁ እጅጌ ጉርድ ከፈለጋችሁ በሰውነት ቅርጽ ልክ መሰራት ይችላል። እንደዚህ ዝንጥ ብሎ አልቆ ሀያ ሺህ ብር ነው። እጅግ በጣም ነው የሚያምረው። ቴዲ፣ በጣም የሚያምር ልብስና አዲስ ልብስ ነው የምትፈልጉት ኦርደር ማድረግ ትችላላችሁ። አንድ ሌላ ከለር አለ፣ አልተሰራም እንጂ ግሪን ከለር አለው። ግድ ሞር ደግሞ ይሄ ያምራል። እንዴት እንደሚያምር አንገቱ ክብ ነው፣ ክቡ ነው በትንሽ ትንሽ ጥልፍ ከነገራችን ላይ አሁን ላይ ፋሽን ነው ይሄ እስከዚህ ምናምን ጥልፍ ሚፈልግ ይኖራል። ግን አሁን ደግሞ እንደዚህ መጠን ያለ ጥልፍ በአብዛኛው ሰው በቀ እንደዚህ ክብ ለማንሳትም ለመልበስም የሆነ ምቾት ይሰጣል። እዚህ አካባቢ ምርጫ ስትመርጡ በደንብ ባለሙያ እያማከራችሁ ወደ ቀጣይ ስነ ይሄ ደግሞ ለሙሽራ የግሩፕ ልብስ ነው። በጣም ምርጥ ደንበኛ ነች። ብዙ ጊዜ ቆንጆ ቆንጆ ልብስ ይወጣላታል። በቃ ባጭሩ ስም የሚያወጣለት ሰው እንዳለ ታውቃለ። ምንም ብልክላት የሚያምን በቃ ሁሉ ቆንጆ የሚል ሰው አለ። ሞልቷል። ስቅት የሚል እቺ ከዛ ከሱ እነሱ ማለት አንዷ ነች። እንዴት እንደሚያምርዩት። ይሄ ስንት ፍሬ ነው? አስር ፍሬ ነዋ። አስር ልብስ አንዷ የት ነው ያላችሁ? የግሩፕ እንዴት እንደሚያምርዩት። ይህ ፈርጥ ስንት ተክልላት? በእርግጥ የላከችልኝ ልብስ ፈርጥ የለውም። ያለ ፈርጥ ነው የያዘችኝ። ፈርጥ ስንት ተክልላት ደግሞ በጣም ያምራል። እኛ ግን ያው እንደ ቲፕ ፈርጥ አድርገን እልክላታለን። እንዴት እንደሚያምርዩት በጣም ቆንጆ ነው። ይሄ አራት አርብ ነው ግን ፏ ያለ ነው። ቀበቶ ዛው የተጣበቀ ነው። ከፈለጋችሁ የሚነሳ ቀበቶ ማድረግ ትችላላችሁ። ከኋላው ላስቲክ አለው። አራት ማዕዘን ስንጥቅ ነው። እጅጌ ሙሉ ነው። እጅጌ ጉርድም እጅጌ ሙሉ ነው የተሰራላቸው፣ እንደ ፍላጎታቸው ነው የተሰራላቸው። እንዴት እንደሚያምርዩት ይሄ ልብስ አልቆለት። ዋጋው ሀያ ሁለት ሺ ብር። ወደ ቀጣይ ሲ፣ ይሄና ጫፍ ያለው ተመሳሳይ ልብስ ነው። የአንድ ቤተሰብ ልብስ ነው። በጣም ቆንጆ ነው። እንደምታዩት አጨራረሱ ያምራል። ከዚህ ሁሌም እናልብሳለን እንደዚህ ጥለቱ እንዳይነጫጭ መነን እንደርባለን። ከዛ ከታች ደግሞ ሳተኑ ወይም ገበሩ አለ፣ ዋናው ገበር አለ። ሁሌም ላስቲኩ ፍሪ ሳይዝ ነው ጊዜ ቤት ለውፍራምም ለቀጭንም ይሆናል። ለቀጭን ሲሆን ከዚህ በላይ እንዲጠብ ከፈልጋችሁ ላስቲኩ ሳብ ተደርጎ ይቋጠራል። ክፍተት እንተወላቸዋለን። ወገብ ላይ የሆነ ክፍተት አለው ላስቲኩ እንዲሳብ የሚያደርገው ማለት ነው። በዛ ክፍተት መሰረት ሳብ አድርጋችሁ መቋጠር ትችላላችሁ። በእናንተ ልክ ይገባል ማለት ነው። ይሄ ማልቆለት ዋጋው ሀያ ሺህ ብር። አሁንም እንደምታዩት የሚያማምሩ በማሽን የተጠለፉ እነዚህ ሽመናዎች ሳይሆኑ በሲንጀር የተጠለፉ ግን ጥልፋቸው በጣም ስስና ቀላል የሆኑ ታየዋለህ። ማሽኑ አሁን ተሻሽሏል በጣም ስስን፣ ድሮ በጣም ይከብድ ነበር። አሁን ጭራሽ ከጥበብ ሁሉ እኩል ይቀላል ከሽመና ማለት ነው። አሁን ይሄም እጅግ በጣም የሚያምር ልብስ ነው በሚያምር የከለር አገባብና ከለሩ ደመቅ ያለ ከለሩ ሞቅ ያለስ ከለር ለምትፈልጉ ካስተመሮች ይሆናችኋል። አንገቱ አራት ማዕዘን ነው። በሰውነት ቅርጽ ልክ ነው የተሰራው። ጥልፉ ከዛው የተሰራ ነው። የሚነሳ ቀበቶ ሳይሆን የተጣበቀ ነው ከዛው ላይ ታዩታላችሁ። ቅርጹ ቅርጹ በጣም ነው የሚያምረው። ከኋላ ላስቲክ ጥቅጥቅ ነው፣ ላስቲክ አለው ከኋላ እንደምታዩት በሰውነታችሁ ልክ ይሆናል። ሲገባ ላስቲክ አለመኖርም ይችላል፣ ግን የሚሆነው በልኬታችሁ እርግጠኛ ከሆናችሁ ሂዶ ሰፋን ጠበበን እንዳይባል ወገብክን በትክክል ጥብቅ አድርገህ መለካት አለበት፣ ባለሙያ መለካት አለበት። ገብቶሃል? እንዴት እንደሚያምሩት እጅግ በጣም ነው የሚያምሩት። እነዚህ መስቀሎቹ አላቸው፣ በሁሉም ዙሪያ መስቀል አላቸው። ከዚህ ትንሽ ለየት ይላል አሰራሩ ከለር አገባቡ እንደዛ ትንሽ ለየት ይላል። ከለር ፉል ነው። አሁን እነዚህ ልብሶች ከለሩን ቀይረን ሰርተናቸው ነው። ዲዛይናቸው እኮ ተቀራራቢ ነው። ልዩነቱ የከለር አገባብ ነው። ስለዚህ የምትወዱትን ከለር መቀየር ትችላላችሁ። መስቀሎቹ ለፈልጋችሁ መሆን ይችላል፣ ካልፈልጋችሁ መቅረት ይችላል። በጣም ነው የሚያምር። አልቆለት 25 አንገቱ አራት ማዕዘን ነው። ወደ ቀጣይ ስነድ። ይህ ልብስም በጣም የሚያምር ልብስ ነው። ፈርጥ ይቀረዋል። አሁንም ይሄ ወገቡ ዛው የተጣበቀ ነው። ይሄ ራሱ በጣም ያምራል። ታዋለት ቴዲ። አይ በጣም የሚያምር ቅርጽ ያለው ነው። እዚህ ጋር ማንገቱ ላይ እንደዚሁ ጥልፍ፣ በጣም ስስ ነው። ሁሉም ጥልፎች ስስ ናቸው። በጣም ስስ ማሽኖቹ። አሁን ተሻሽሏል። በጣም ስስ ናቸው። እጅግ በጣም ነው የሚያምረው። ፈርጥ ቢተከልም ባይተከልም ድምቅ ያለ ይሄ፣ በግሩፕ አንድ ላይ ሲለበስ ደግሞ እጅግ በጣም ያዘንጣል። ከነገራችን ላይ አሁን ከጥበብ ይልቅ ማሽን ልብስ እያደላ ነው ይሄው ሰውዬው ወደድ ነው። ኧረ በስመ አብ! አሁን የሚሰራው ማሽን ነው። በቃ የማሽን ልብስ ነው እየሰራን ያለ ነው። እኔ ግን ብቀጥል ደስ የሚለ ይቅርታ አድርግልኝ። ጥበብ ነው ጥበብ፣ ጥበብ ነው። የሸማኔ ስራ ሲወጣ ሸማኔም ሲሰራ ደስ ይላል። አሁን ወደዚህ አድልተናል። እኛም በጣም ብዙ ትእዛዝ ያለን ነው። እንደዚህ ነው፣ የማሽን ልብስ ነው በብዛት በግሮፕም ለሙሽራም ደግሞ ለሙሽራናትም የሰርግ ወቅት ስለሆነ ሳይቀር ይሄ ነው በቃ። ለምን መሰለሽ ድምቅ ይላል። ስለዚህ ሽመናንም እያዘዛችሁ። ለማንኛውም ይሄም ከለር እንዴት እንደሚያምር ይሄ የደንበኛ ልብስ ነው። የምትፈልጊውን ከለር ሰርተሽ ሰርፕራይዝ አድርጊኝ ነበር ያለችው እኔም ቆንጆ ከለር ተጠቅሜላታለሁ ብዬ አስባለሁ። ይሄኛው ከለር የራሴ ከለር ምርጫ ነው። ምግዜ እንደዚህ አይነት ከለር እወዳለሁ። ከዛ ይሄ እነዚህ በቃ እነዚህ ከለሮች ወጣ ያሉ ከለሮች ናቸው። ከጥበብ ያልተለመደ አይነት ጥበብም፣ ብዙ ጊዜ ቀይ፣ ግሪን፣ ቢጫ ምናምን የተለመደ ነው አይደል። እንደዚህ አይነት ከለር በጥበብ ብዙ ጊዜ እንትን አይልም። አዎ። አንገቱ ሰፋ ያለ አራት ማዕዘን ስንጥቅ ነው። እንዴት እንደሚያምር ይው። እጁ ቅጥል ነው። በሰውነት ቅርጽ ልክ ነው ይሰራንለት። ይሄም ከዛው የተጣበቀ ነው። ያለቀለት ነው። የአብሮ የተጠለፈ ነው ማለት ነው። ፈርጥ አልፎ አልፎ ተክነላታል። እዚህ በላይ በዝቶ መተከል ይችላል። ይሄን አሁን ከለሩን ራሱ መሰራት ይችላል። ከለሩን ተቀይሩ መሰራት ይችላል። ዋጋው አልቆለቴም 25 ሺህ ብር ነው። ኦርደር ማድረግ ይቻላል። ይሄ ከለር ደግሞ እንዴት ቆንጆ ከለር እንደሆነ! ወርቃማው በጥቁር በጣም ነው የሚያምረው። ጥቁር ልብስ ይሄነቱን ጥቁር ለማትፈልጉት ይሄ ማቴሪያሉ መቀየር ይችላል። ከጥቁር ውጭ የፈለጋችሁት ከለር ይሸመናል። በትዕዛዝ የሚሸመን ስለሆነ ምንም ችግር የለውም። እንዴት እንደሚያምር እዩት። አራት አርብ ነው። ነጠላው እዚህ አሳያችሁ። ይሄ ደግሞ ነጠላው ነው በጣም ነው የሚያምረው። ነጠላው እንደዚህ ነው ማለት ነው። ጥለቱ ነጠላው ጥለት በጣም ያምራል። ዋጋው አልቆለት እንዳልኳችሁ 14000 ብር ነው። ቀለሙ ንክር አይደለም፣ ከነገራችን ላይ የሚለቅ ነገር አይደለም። ድሮ አሁን እንደዚህ እነዚህቶች ይታወቃሉ። የሆነ ሰዓት ላይ በጣም ይሰፋ ነበር፣ ከዛ ቀርቶ ነበር በንክሩ። ንክሩ ግን ቀለሙ ይለቃል። አንዴ ካጠብኩ እንኳን በኋላ ሁለት አይነት ከለር ነው የሚሆነው፣ አንዱ ከለር ደመቅ፣ አንዱ ፈዘዝ። ይሄ ግን አይለቅም ሚለቅ ምናምን አይደለም። ይሄ ማቴሪያሉ ይለያል። በሽመና የሚመጣ ነው፣ ተሸምኖ ነው የሚመጣው። አንድ አይን፣ ሁለት አይን፣ ኖርማል፣ ምንም ብለን ነው የምናሰራው። እንደዛ እንደምናሰምረው ነው የሚሰራው፣ እንደምናዘው ማለት ነው። በምትፈልጉት ከለር አዛችሁ። ዋጋው 14 ሺህ ብር ነው። በፍጥነት መምጣት ይችላል፣ ይህ ፕሮሰሱን የጨረሰ ስለሆነ። ትንሽ ነገር ነው ከአንገቱ ላይ የሚደረግ ሲሆን፣ ሰፍቶ መላክ ብቻ ነው። ይሄኛው ከለር ደግሞ እንዴት እንደሚያምርዩት በጣም ነው የሚያምረው። ይሄኛው ከለር ደግሞ ከነገራችን ላይ ይህን ከለር ወዳችሁት ጥቁሩን ከጠላችሁት ከለሩን ይሄን እናደርግላችኋለን። ጥቁሩን ፓርት በዚህ መቀየር እንችላለን። በጣም ነው የሚያምረው። ይህም ቆንጆ ከለር ነው። ነጠላው ሙሉ ነጠላ ነው። አራት አርብ ነው። ስትሪፕ የለውም። ይሄ ስትሪፕ ስትሪፕ የለውም። ስትሪፕ መደረግም ይችላል። ይሄ ማለት ነው ደረጃ ደረጃው መጨመር ይችላል። እዚኛው የለውም። ከፈለጋችሁ እሱን ማስጨመር እችላለሁ። አለ መጨመርም እንደዚህ በኖርማልም ትችላላችሁ። ዋጋው ተመሳሳይ ነው፣ ቢጨመርም ባይጨመርም አንድ አይነት ነው። ነጠላው ትልቅ ነጠላ ነው። ለቤተ ክርስቲያን የሚሆን አይነት ነጠላ ነው። ቀለሙ አይለቅም ብያችኋለሁ። ምንም አይለቅም። በምትፈልጉት ከለር ማዘዝ ነው። ከዚህ ላይ መስቀል ማስጨመር ከፈለጋችሁ እንጨምርላችኋለን። እንዲሁ እንደኔ ባዶን ከፈልጋችሁ ይሰራላችኋል። የአንገቱን ስታይል በምትፈልጉት መንገድ ይጠለፋል፣ ይሰፋል። ይሄ ልብስ ደግሞ እንደምታዩት በደረጃ ነው። በጣም ነው የሚያምረው ደረጃው ሲሰራ እጅግ በጣም የፎቶ ልብስ ነው ይሄ። እንዲሁም ፎቶ ልክላችኋለሁ ከፈለጋችሁ ከወደዳችሁት። ያምራል፣ ይሄ ከለሩ ያምራል። ይሄን ከለር በምትፈልጉት ከለር ማሰራት ትችላላችሁ። ያው ይሄን ከለር ወዳችሁት፣ ይሄኛውን ጥለት ከፈለጋችሁት ከወገብ በላይ ይሄ ሆኖ ልብሱ ይሄ ማቴሪያሉ ይሄ በዚህ ከለር ሆኖ ጥለቱ ይሄ መሆን ይችላል። ክሩ ይቀየርላችሁ አለ። ሁሉም ነገር መቀያየር ይችላል። በምትፈለጉት ነገር ይሄን መቀየር ይችላል። ይሄን መቀየር ይችላል። እራሳችሁ የምትወዱትን ከለር መርጣችሁ ይሄን ከዚህ ስሪ ሊሚት ይሰራል። ዋጋው ተመሳሳይ ነው። ሁሉም አንድ አይነት ዋጋ ነው። ይሄ ደግሞ ከቀላ ያለ ከለር ነው። ይሄኛው ሰባ አራት ቁጥር ይባላል። ብዙ ሰው የሚወደው አይነት ከለር ነው። በጣም ነው የሚያምረው። ነጠለው ትልቅ ነው። ልሙጡ ነው። በጣም ነው የሚያምረው። እነዚህ ልብሶች ይለበሳሉ። በቃ እንዲሁ ቡና ለማፍያም ይሆናቸዋል ቤት ለቤት እንትን የማይቸኩ ምና ምን አይነት ከለሮች ስለሆኑ ደስ ይላል። ይሄ ልብስ ደግሞ እንዴት እንደሚያምርና እንደሚደምቅ ቴዲዬ፣ በጣም ያምራል። በጣም ያምራል። ወይኔ ጉዴ፣ ይሄ እንደዚህ ሲል ያምራል። ከእውነት ሲለበስ፣ ሲለበስ ያምራል። ከፈለጋችሁ ይሄን ይሄን ሌላ ከለር ማድረግ ትችላላችሁ የምትፈልጉትን ከለር። ከፈለጋችሁ ይሄን ከፈለጋችሁ የጥቁር ሳባን ብናደርገው ያምራል። ይሄኛው ደማቅ ስለሆነ ቀይም ብናደርገው ያምራል። ራሱ በራሱ ከለርም ኦሬንጅ በኦሬንጅ ቢሆንም ፒንክ በፒንክ ቢሆንም ያምራል። እንዴት እንደሚያምር ሰውነት ላይ ጠጋ ሲል በዚህ ያምራል። በጣም የሚያምር ከለር ነው። የምትፈልጉትን ከለር ኦርደር አድርጉ ነው የምንላችሁ። በጣም ያምራል። እነዚህ ልብሶች በምትፈልጉት አይነት ከለር አሉ። በምትፈልጉት ከለር ሁሉ ይሸመናሉ። ቀለሙ አይለቅም፣ ቢታጠብ ምንም አይሆንም። ምንም መተኮስ ብቻ ነው የሚፈልግ ጥለቱ ልሙጥ ልብስ ሲተኮስ ተኮስ የበለጠ ያምራል፣ ዝርግት ይልላቸዋል። ተኩሳችሁ መልበስ ብቻ ነው። ይሄኛው ከለር ደግሞ በጣም ነው የሚያምረው። ኦርደር ነው ኦርደር ነው፣ በጣም ነው የሚያምረው ይሄ ሲለበስ እጅግ በጣም ነው የሚያምረው። ከነገራችን ላይ ለቤቢሻወር ምናምን ደግሞ ይሆናቸዋል። እንደዚህ ከለር ነገሮች ይለብሷልን ለእነሱም መለበስ ይችላሉ። በጣም ነው የሚያምረው። ይሄ ደግሞ ይሄ ከነጠላው ጋር ሲለበስ እጅግ በጣም ነው የሚያምረው። ዋጋው አልቁለት ተመሳሳይ ነው 14 ሺህ ብር ነው ሁሉ። ይሄ አንደኛው መቀነስ ይችላል ከፈለጋችሁ። ይሄን ብቻ ከፈለጋ ይሄ ከለሩ ያምራል ያምራል። ይሄ ነገር ስለሚያምር ካልወደዳችሁት ደረጃ እንደዚህ መሰራት ይችላል። አያችሁት ሲያምር። ተገጣጥሞ መሀል ላይ ደረጃ የሌለው ሆኖ በአንድ መሰራት ይችላል። ይሄ ከዚህ ገጥሞ ማለት ነው። እንደዚህ ሆኖ ሲለበስ ያምራል። ከዚህ በላይ ያለውን ከፈለጋችሁ ጥቁር እንደዚህ ከፈለጋችሁ ፒንክ፣ ከፈለጋችሁ እርሳስ ከለር፣ ከፈለጋችሁ እንዲቀላ ያለ ነገር መሰራት ይችላል። ይሄኛው ማለት ነው፣ ይሄኛው ከለርን በጣም ያምራል። እጅግ በጣም ነው የሚያምረው። እነዚህ እነዚህ ነገሮች ደግሞ ለየት ያሉ ትፍትፍ ይሉታል። በጎንደር ቋንቋ ትፍትፍ እየተባል ካልሰማም ነው እንደዚህ። ብዙ ጊዜ እንደዛ ነው የምንለው አካባቢ በጣም ነው የሚያምረው። እንዴት እንደሚያምረው! ቆንጆ ነው። ይሄኛው ደግሞ ኦሞ ከለር ነው። ኦሞ ከለር በቀይ ነው። ይሄ ቀዩ ማስቀየር ትችላላችሁ ካልወደዳችሁት፣ ከወደዳችሁትም በራሱ ይሰራላችኋል። ነጠለው ያምራል። ይሄ ደግሞ ዳርና ዳር ያለው ነገር ለነጠለው ውበት ሰጡታል፣ ወላ ለቀሚሱ። ይኸው እንዴት እንደሚያምር በጣም ነው የሚያምረው። ይሄ ማጓልቁለት 14000 ብር ነው። ከእናንተ የሚጠበቀው ኦርደር ማድረግ ብቻ ነው። ለማንኛውም ከለር አለላችሁ። ለቀይ ሰው አለ፣ ለጠይም ሰው አለ፣ ጥቁር ላለው ከለር ሰው አለ። ከለር ፎር መምረጥ ነው። ጠቆር ላለ ሰው፣ ቀላ ያለ ሰው ደግሞ እንደዚህ ዓይነት ነገር ብለብሱ ምንም ያምርባቸ ይሄኛው ከለር ደግሞ እንዴት እንደሚያምረው፣ ግት እጅግ በጣም የሚያምር ከለር ነው። ስትሪፕ አለው ከላይ ስትሪፑ መቅረት ይችላል። ያምራላት። ይሄ በጣም ያምራል ሲለበስ። እንደዚህ አይነት ከለር ለምትወድ ከስተመሮቻችን ደግሞ ይሆናቸዋል። ይሄ ደረጃው ከነገራችን ላይ ውበት አለው። የሌለው ከፈለጋችሁትም አለ ማድረግ ይቻላል። ሸማኔው እንደዚህ አድርግ ማለት ብቻ ነው የሚጠበቅብኝ። እኔ በጣም ያምራል። ዋጋው አሁን ተመሳሳይ ነው፣ 1 ሺ ብር ነው ነጠላው። ይሄን ይመስላል ነጠላው፣ ሙሉ ነጠላ ነው። ሙሉ ነጠላ መልበስ ለማትፈልጉ ደግሞ ግማሽና ግማሽ ተቋጭቶ ይላክላቸዋል። አንዳንዱ መቀነት ከፈለገው ግማሹ ነጠላ ግማሹ መቀነት እንደ ቡና ቀሚስ መሰራት ከፈለገ ይችላል። ዋጋው ተመሳሳይ ነው፣ አስራ አራት ሺህ ብር ነው። ጋራንት አለው፣ ቀለሙ አይለቅም። ቀለሙ ምንም በምንም ታሪክ በምትፈልጉት መንገድ ብታጥሙት የማይለቅ ልብስ ነው። በጣም ነው የሚያምረው። ኦርደር አድርጉት። ይሄ ነገር ደግሞ እንዴት እንደሚያምር እዩት። ቅድም ያለ ደረጃ ሳይቻችሁ ነበር። በደረጃ ደግሞ እንደዚህ ያምራል። ሁለቱ ደረጃው እንደዚህ ሲሆን ያምራል ከፈለጋችሁ ሶስት ደረጃም ላስደርግላችሁ ይችላል የእናንተ ፍላጎት ነው እንዴት እንደሚያምር ነጠላውም ደረጃ አለው ይሄ ነጠላውም በደረጃ ነው የተሰራ ያምራል በጣም አዎ ነጠላውን አየኸው ደረጃ አለው ከፈለጋችሁ ያለ ደረጃ ምን ይሰራ ይችላል ይሄ ከለር ደግሞ እጅግ በጣም ያምራል ጥቁር ነገር ለማትወዱ እንዲያውም ዝም ያለ ከለር ነው ይሄ ከዚህ በጣም የሄደ ከለር ነው በጣም ነው የሚያምረው እነዚህ ልብሶች ይገባሉ፣ ተሎ ይሸጣሉ። ይገባሉ፣ ተሎ ይሸጣሉ። አልሰበሰብ ብለው ነው እንጂ ፖስት ላደረጋችሁ ካሰብሁኝ ቆይቻለሁ፣ ግን ይሸጣሉ። ሸማኔ ሁለት ሲያመጣ ሁለት ከስተመር ሲወስዱ፣ ሶስት ሲያመጣ እንደዚህ ሲወስዱ፣ አሁን በምን ታሪክ ነው የተሰበሰበው? ስለዚህ ካሁኑ ኦርደር አድርጉ። ቀላል ነው፣ እንደ ሽፌን ማለት ነው። ይሄ ሰፍቶ መላክ ብቻ ነው፣ ፕሮሰስ የለውም። እንትን ትጠርፋለህ፣ አገጣጥመህ መላክ ብቻ ነው። ተሎ ሰርተን እንልክላችኋለን። ይሄ እንዲሁም እኔ የለበስኩት ነው። ይኸው በሽመና ያምራል። በጣም ነው የሚያምረው። ቀይ በጥቁር ነው። ቀዩ ብልጭልጩ እጅግ በጣም አሳምሮታል። ጥቁሩን እንዳይታይ አድርጎታል። ገብቷል። ይሄ ወርቅ ዘቦ የመዘነጫ መሆኑ ይታወቃል። ጥቁር ልብስ ጊዜ ለሐዘን ስለምንጠቀሙ የሚያስደነግጥ አይደለም። ይሄ ለምን መሰለህ? ይሄ ነገሩ ይሄ ቀይ ፓርቱ የመዘነጫ እንደሆነ ይታወቃል። እና በጣም ነው የሚያምረው። እንዴት እንደሚያምር ነጠለው እዩት። እጅግ በጣም ነው የሚደድኩት እኔ በጣም ነው የሚያምረው እንዴት እንደሚያምር እዩት። ዋጋው ተመሳሳይ ነው ሁሉም አልቆለት 14 ሺ ብር ነው። ይህ ደረጃ አለው፣ ያለ ደረጃም ከፈለጋችሁ ይሰራላችኋል። ከለር መቀየር ከፈለጋችሁም ትችላላችሁ። ይሄ ልብስ ደግሞ እንዴት እንደሚያምር እዩት። ዛሬ በቃ ከለር ፉል የሆኑ ቀለም በተነከሩ ልብሶች ናቸው እያወራናቸው ያለ ይሄ ደግሞ የራያ ነው፣ የራያ ባህላዊ ልብስ ነው። በምትፈልጉት አይነት ታቆታላችሁ። ይሄ ምንም የታወቀ አዲስ ነገርም አይደለም። ለምን የራያ ልብስ ስለሆነ፣ የራያ የጎንደር የጎጃም የምንለው አለና፣ ይሄ ደግሞ የራያ ባህላዊ ልብስ ነው። አሁን ግን እንደመዘነጫ ነው ልቅ አርገው። ይሄ ልቅ ነው አሁን በመቀነታ ሲሆን እንጂ ልቅ ነው። ላስቲክ ወገብ ላይ መግባት ይችላል። ዝርግፍ ነው ይሄ። በጣም ነው የሚያምረው። እንዲህ ጉንፍ ጉንፍ እንደዚህ አርጋችሁ፣ ከፍ ከፍ አርጋችሁ ታጥቃችሁ መልበስ ትችላላችሁ። እንደኔ አለ ደግሞ፣ ወገብ ላይ ላስቲክ መሆን ይችላል። እጅግ በጣም ነው የሚያምረው። ከኋላ ሁለት ደረጃ ነው። ከኋላ ሁለት ደረጃ ነው። በጣም ነው የሚያምረው። ከፊት እንደዚህ ነው። ተጠልፎ ነው ወራጅ እንደዚህ እጅግ በጣም ነው የሚያምረው። ዋጋው አልቆለት አስራ ስድስት ሺህ ብር ነው። በጣም ያምራል። መቀነትና እስካርፕ አለው እስካርፕ ነው ያለው። ትልቅ ነጠላ የለውም። ለምን ወፍራማ ሹራብ ነው ይሄኮ ሹራብ ነገር ስለሆነ ስለዚህ በእስካርፕና በመቀነት ነው የሚለበሰው። መቀነቱ ይቅርብን ነጠላ አድርገሽ ላኪልኝ ካላችሁ ደግሞ አሰፍቼ ልክላችኋለሁ። እንደዚህ ነው እስካርፑ፣ እንዴት እንደሚያምር እዩት። ሰፋ ብሎ ነው የሚለበሰ ነገራችን ላይ የራያሉት። እንደዚህ ቡፍ ብሎ ሲለበስ ነው የሚያምረው። ይሄ ነጠላዋ ነች። በጣም ነው የምታምረው። በእንደዚህ አይነት ነገር መዘነጥ ትችላላችሁ። ይሄ ልቅ ነው እንደምታዩት አያችሁት፣ ልቅ ነው በመቀነት አስጆ ነው እንጂ ልቅ ነው። በመቀነት ሲያዝ የሚያምራል። ከፈለጋችሁ ወገብ ላስቲክም አያ ደግሞ በቁመታችሁ ልክ አሰርታችሁ እንደዚህ መዘነጥ ትችላላችሁ። ይሄም እንዲሁ የራያ ልብስ ነው። እንደኔ ሆኖ ነው የሚሰፋው። ይሄ የኋላ ነው እንደዚህ ነው ከኋላ ነው። ከፊት ለፊቱ በዚህ መልኩ ይጠለፋል። እንደኔ ሆኖ ይጠለፋል ማለት ነው። በዚህ ከለር ይጠለፋል። በጣም ነው የሚያምረው። ዋጋው ይህም 16 ሺህ ብር ነው። ይሄ የኋላው ነው። የፊት ለፊቱ በዚህ መልኩ እንደዚህ ይጠለፋል። በአንዱ ብቻ ማለት ነው ይጠለፋል። እጁ አጓጉል እጅ ይሄ ሙሉ ትችላላችሁ። ብትን ስለሆነ እያሳየናቸው ያለን በምትፈልጉት አይነት ዲዛይን ይሰራል። ከነገራችን ላይ የራያ ደግሞ በተለጣፊ ሲሰራ ያምራል። ራሱን ይመስላል። ይሄ ተለጣፊ ነው። ይ ይሄ ከፊት ለፊቱ ይለጠፋል። እንደዚህ በዚህኛው ከለር ማለት ነው። ይሄ ደግሞ እንደዚህ ነው ከኋላ እንዴት እንደሚያምር እዩት ከለሩን፣ በጣም ነው የሚያምረው ይሄ ከለሩ። ይሄም እንደዚህ ተለጥፎበት ሲሰራ ወይም ተጠልፎበት ሲሰራ ያምራል። ይሄ ፊት ለፊቱ ነው፣ እንደዚህ ይወርዳል። አንገት ላይ ብቻ ክብም ሆኖ መሰራት ይችላል። ግዴታ እስከታች መጠለፍ የለበትም። አንገት ክብም ፋሽን ነው፣ በራ ያልብስ። ይሄን ደግሞ ዩት እንዴት እንደሚያምር ይሄ ደግሞ ከኋላ ጥለት ነው፣ እንዳለ ያምራል፣ እንደዚህ ለሚለበሰው ከኋላ በሁለት አር ብቻ ነው። ይሄ እንደ ቡና ቀሚስ ነው የሚሰራው። ሰፊ አይደለም። እንደ ቡና ቀሚስ በዚችና በዚች ይሰፋል። አለቀ። ልቅ አድርጋችሁ ነው የምትለብሱት። መቀነት አለው። ግማሽ ነጠላ አለው። ይሄ በጣም ነው የሚያምረው። ይሄ ደግሞ 12 ሺህ ብር ነው። እዘዙት በያላችሁበት እናደርሳለን። ነጠላው ላሳያችሁ። ማለትም መቀነቱ በዚህ ተጣጠቁታላችሁ። ይሄ እንዲሁም ግማሽ ነጠላው ነው። አንዱ መቀነት ነው፣ አንዱ ነጠላ ነው። ይሄ እንደዚህ ዙሮ ሲመጣ በጣም ነው የሚያምረው ጥለቱ በጣም የሚያምረው እንደዚህ ወገብ ላይ ሲዞር፣ ቀለል ባለ ዋጋም ስለሆነ የሚሸጠው ባህላዊ ልብሱን የምትወዱት ከሆነ ኦርደር አድርጉ። ይሄ ደግሞ ንክር ነው። እነዚህ የተነከሩ ልብሶች ናቸው። አሁን እነዚህ ስለሚለቁ ፖስት ማድረግን ፈራን። ይሄ ከነገራችን ላይ በጥንቃቄ ካላዛችሁ ሲታጠብ ይለቃል። ይሄን እየነገርኩ ነው የሚሸጥላችሁ። ግን በጥንቃቄ ይዛሉ ያለ ሰው መልበስ ይችላል። ከስንት አንዴ እያወጣ አንዳንድ ሰው ልብስ በብዙ ጊዜ ቆይታ ነው የሚያጥብ። አንድ አመት ራሱ ማያጥብ ሰው አለ። የሀበሻ ልብስ ታውቃለህ አይደለ? ሲታጠብ ይበላሻል ስለሚሉ አንዳንድ ሰው ሳያጥብ ነው የሚለብስ። ይሄና ንክር ነው። ዋጋው አስራ ሁለት ሺህ ብር ነው። አራት አርብ ነው ይሄ ልብስ። ድሮ ታቆታላችሁ እናቶች ምናም ፋሽን ነበረ። እንደዚህ ነው ይሄ። ከኋላ ነው ነጠላው። ይሄውላችሁ እንዴት እንደምታምር እዩዋት። ታምራለች። ነጠላዋ በጣም ነው የሚያምረው ግን ልብሱ እንደ ቀድሙ የማይለቅ ሳይሆን ከታጠበ ጥንቃቄ የሌለው አስታጠብ ከታጠበ በተለይ ይለቅ ይችላል። ልብስ ደግሞ አብሮ ከተቀመጠው ማለትም ሲታጠብ አብረ ካጠብክበት የዚህ ቀለም ወደዛኛው ሊጋባ ይችላል። እውነቱን መናገር ነው። ቢሸጥ ይሸጥ ባይሸጥ አይሸጥ፣ ግን እውነቱን ተናግረል። ይሄኛውም አሁንም ንክር ነው። ሁለተኛ ከለሩ ነው፣ እንዴት እንደሚያምር ዩት። ግን ይለቃል፣ ምንም ጥያቄ የለውም ይለቃል። ከጊዜ ብዛት እየለቀቀ የሚሄድ አይነት ልብስ ነው። ግን የምትወዱት አይነት ካላችሁ ስስ ነው፣ ለስላሳ ነው የምትወዱት ካላችሁ ኦርደር ማድረግ ትችላላችሁ። በጥንቃቄ ይዛለሁ ያለ ሰው እንሸጥላችኋለን። የወደዳችሁት ካለ በማንኛውም ጊዜ በተቀመጠው ስልክ ቁጥር መደወል ትችላላችሁ። እጅጋር ገና እናመሰግናለን።